የፖፖ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ነገር ግን ከቲክቶክ ለየት የሚያደርገው የፊት አሻራን እና የአይን አሻራን በመውሰድ ነው የሚከፍቱ። ሌላው ለየት የሚያደርገው ደግሞ ሴቶችን ብቻ ነው ሪኮመንድ የሚያደርገው አፕሊኬሽኑ ወንዶችን ብዙ ጊዜ አይቀበልም። ሴቶችን ነው መርጦ የሚቀበል እና ልክ ሴት በስሟ በፎቶዋ ፕሮፋይል አድርጋ ስትገባ ላይቭ እንድትገባ አሻራ ትሰጣለች። የፊቷን አሻራ ወደ ላይም ወደ ታችም ወደ ፊትም ወደ ግራም ወደ ቀኝም ብላ በአራቱም ማቅረጫ ዞራ ያነሳታል እና ፎቶን እዛ ሰክሰስ ሆኗል ና ማግባት ትችላለች ብሎ ላይ ያስገባል እና እዛ ላይ ላይ ተቀምጠው ብቻ ነው በቃ የሚባለው። ማንም መቶ የሚያይቅም፣ በቃ አፕሊኬሽኑ ራሱ ነው የሚያይቅ። የሚያናግረ ሰው የለም፣ የሚያጫወት ሰው የለም። እዛ ላይ ቁጭ ተላለ በዛ ሰዓት ላይ መናፍስት መቶ ወዳንተ ይገባሉ ማለት ነው። ረጅም ሰዓት ነው እዛ እስክሪኑ ፊት የሚቀመጡት ረጅም ሰዓት እስክሪኑ ፊት ይቀመጣሉ። አፕሊኬሽኑም ገና ለመጀመሪያ ስትከፍተው አስር ሺ ፖይንት እንዲሰጥ ለሁለት ሰዓት ላይቡ ላይ አፍጠቆች ስትል ነው። ለሁለት ሰዓት ላይቡ ላይ አፍጥጦ መቀመጥ፣ ንቅንቅ ማለት የለብህም ካልሆነ ከላይቡ ላይ ፊት ንቅንቅ ካደረግ እስክሪን ሾት ያደርግልህና ሚሴጅ ይልክልህና ከላይ ቡሌ ስላልነበር ከማይሆን ነገር እያሳየ ስለነበረ ይህ ፖይንት አልተመዘገበም ብሎ ዋርኒንግ ይጠቃል ማለት ነው። እየደገሙ እዛው እየደገሙ ነው። ሁለት ሰዓት ያክል አንቺ ፍጥጥ ገበለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። ከነዛ መናፈስ ይለካሉ እና ሁለት ቀን ሶስት ቀን ከተቀመጡ በኋላ ሰላሳ ሺ ፖይንት ወይ በሁለት ቀን ሀያ ሺ ፖይንት ከሰጠ በኋላ አንዳንድ ሺ ፖይንት ነው የሚሰጠው። ያ ፖይንት ማለት ዶላር ሆነ ማለት አይደለም። እሺ ከመቶ ሺ ፖይንት እስከሚሞላ ድረስ ምንም አይነት ብር ማንቀሳቀስ ወይ ማውጣት አይችሉም። እነዛ ሰዎች ያን መቶ ሺ ፖይንት እስኪሞላ ድረስ ፖይንት እስኪሞላ ድረስ በየቀኑ በየ ሀያ አራት ሰአቱ፣ አንድ ሰአት ላይ መቀመጥ አለባቸው። አንዳንድ ሺ ፖይንት እየለቀሙ አሊያን ደግሞ ምንድነው? ፒ ምናምን የሚባሉ ነገሮችን በገንዘብ መግዛት አለባቸው። ኮይን ካላቸው ኮይን ገዝተው ቀይረው ከአካውንታቸው ፒያቸውን ከፍ እያደረጉ፣ ደረጃቸውን ከፍ እያደረጉ ማሳደግ አለባቸው። በዚህ አጋጣሚ ያው ሳይፈልጉ ራሳቸው አካውንታቸውን አንቀሳቁ ብራቸውን ያስበላሉ ማለት ነው። ያንን ማድረግ የማይችሉ ሰዎች ደግሞ እዛው ላይቡ ላይ ይቀመጡና የሰው ቤትም ላይቭ ላይ ሄዱ ኮይን እየለቃቀሙ ኮይን ከሰው ጋራ ኤክስቼንጅ ይደራረጋሉ። በሚደራረጉበት ሰዓት ላይ ማታ ማታ እንትን መቀመጥ ይችላሉ። ምንድን ነው የሚሉት ልክ እንደ ክለብ አይነት ነገር አለና ሁሉም በቃ ቪዲዮቸውን ዘክ እዛ ላይ ይቀመጣሉ። አንድ ሺ አምስት መቶ ኮይን ወስዶ ፖይንት ወስዶ ስምንት መቶ ፖይንት ብቻ ነው የሚሰጣቸው ለራሱ ቀንሶ ከነሱ ወስዶ ይሄን ይሰጣል ማለት ነው ያለ ማጠራቀም ረጅም ጊዜ ነው የሚሄድ። በዛ ጊዜ ውስጥ ግን ከሰዎች ጋር የዛን ሰው ማንነት ባሻራን ስለወሰደ ምንም ስላለ ምናበት የሚፈል ና ይልካል ና በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። አዎ እንደውም ልጅቷን ፈልጌ ያጣዋት እንጂ ልጅቷን ባገኛት፣ ዋናውን ሪከርዶን ፈልጌ ያጣው እንጂ ሪከርዶን ባገኘው ብልክልህ ደስ ይለኝ ነበር። ና ትስቀጠቅጥ ነው እነዚህ ማህበር ግሩፕ ላይ ትስቀጠቅጥ ተጋለጠ ምንድነት ሲባል ገባ ሰምቼውም አላውቅም። ብዙ ሰው ገብተዋል በይኛ ኧረ ብዙ ሰው መምር ሼኪው አይቀር ዲያቆኑ አይቀር ዘማሪው አይቀር ሁሉም እዛ ነው። እንደውም ዘማሪያን ራሱ ወንዶች እዘርተው የተወሰነ በዚህ በቃ ኤጀንት ሆኖ ሲሰሩ አበኦ ማለት ኤጀንት ሰብሳቢ ሆኖ ሲሰሩ የሚከፈላቸው ኮሚሽን የሚያገኙት ኮሚሽን ስላለ በዛ ኮሚሽን እነሱ ተጠቃሚ ሆነው ብር ይከፈላቸዋል እና ያቺን ገንዘብ እንደ ማወሪያ ቲክቶክም ቴሌግራም ላይ የስሳት ላይ የለቀቁት ሰዎችን በቃ ወደዚህ ነገር በብዛት አስገብተዋል ማለት ነው። እንግዲህ ዲያቆን ፈራው አገኘው፣ ሰው ያምነዋል፣ ይገባል። ውይ ጉድ! እኔ ገረመኝ። ጸበል ላይ ተጋልጧል እና እንደዚህ ነኝ ብሎ ተናግሯል ሲባል ብዙ ሰው ይህንን ለማመን ይቸገራል። ለምን? እንደ ስራ ስለሚቆጥሩት ነው። እና ለዘመናት በጣም ብዙ ሰዎች ስራ እየመሰላቸው የገቡባቸው በጣም ብዙ ዘመናዊ የሚመስሉ ጥንቆላዎች አሉ። ምን ትያለሽ አንቻው? ይሄ እዚህ እዚህ ስራ ውስጥ ብትገቡ ይሄን ገንዘብ ታገኛላችሁ ምናምን የሚሉ ሰዎች አሉና እንዴት ነው መለየት የሚቻለው? በእውነት መምህር ገንዘብ ይከፍላል የተባለ አፕሊኬሽን በጠቅላላ አምነን መግባት የለብንም። ከምን አንጻር ነው የሚከፍለው? ምን ስታድርገን ነው የሚከፍለው? አሁን ቲክቶክ ላይ ብዙ ፎሎወር ከሌለ፣ ጌም ካልተጫወቅ ገንዘብ አሰባም። ልክ እንደዛም ቢሆን? ምንም አይደለም። ለስተህበት ነው ይሄ ደግሞ ዝም ብሎ ድርቅ ብለህ ተፋጠ ከስክሪኑ ጋር ከራስህ ጋር ተፋጠ ብለህ በስክሪኑ የሚገባ መናፍስት ወደ አንተ ከገባ በኋላ እሱ ካደነዘዘ በኋላ ትንሽ የነገር ያቀምትና ከዛ በኋላ ቪይፒ ግዛ፣ ቪይፒ ግዛ እያለ ቪይፒ የስዛ አካውንት ላይ ያለውን ብር ይበዘብዛል። አልፎ ተርፎ መናፍስት ወደ ውስጥ ይገባሉ። ለጸሎት ሰዓት ይሻማል። ወደ ቤተክርስቲያን መሄድ የለም። ከሰው ጋር ሰውን እጠላለዋለች እንደውም ያቺ ልጅ ሪከርዶ አልክ ይላለሁ አውርቻታለሁ ዛሬ። በአጠቃላይ ከሰው ጋር እንዳይገናኙ ነው የሚያደርገው። ለምሳሌ በቃ ፖፕላይ ቁጭ ያለ ሰው ከጠዋት እስከ ማታ በተለይ ቁጭ ካል ደረጃ ራሱ እየሰጠ ይሄዳል። እንደ ዲስት ደግሞ በራሱ መቶ ይሰጣል። አፕሊኬሽን ራሱ ከጠዋት እስከ ማታ ሀያ አራት ከቤት የማይወጡት አንዳንድ ወጣቶች ለዚህ ነው በረዘግተው። በላፕቶፕ ላይ ማፍጠጥ ነው በቃ ወይ ይገርማል። በጣም ኒኪ የሚባል ኒኪ ላይቭ የሚባል መጥቷል ይላሉ እዚህ ታውቂዋለሽ? እ ብዙ ላይቦች መጥተዋል። ግን አሁን ደግሞ በሰው ትኩረት ሰፊ የተንቀሳቀሰ እና በብዛት ሄዶ የገባበት ያለው የፖፖ ላይቭ የሚባለው። ኦ እውነትም ፖፖ፣ ረጅም ሰዓት ፖፖ ላይ መቀመጥ ነው በቃ እና የሚገርመው መምህር አፕሊኬሽኑ መጥቶ የሚሰጥ ጊዜ ወይስ ተታው ይችላል ወይስ ተመስሎ መጥቶ የሚሰጥ ጊዜ የስድስት ስራ ስድስት ነንስስ ቁጥር አለበት። ቪዲዮ ልኬልሃለሁ። ምናልባት ከቴሌግራም ላይ ካየሁ እና ቪዲዮ ላክሽልኝ ልኬልሃለሁ። የአፕሊኬሽኑን ያው በፎቶ ስክሪንሾት አድርጎ ምስክርነት እየሰጡት፣ ቴሌገዛ ቲክቶክ ላይ ስክሪንሾት አድርገን የያዝነው ፎቶ አለ እና ያን በቪዲዮ በድምፅም ልኬልሃለሁ። ማሰማት ይችላል። ያው የድምፁን ላሰማቸው ምን ያህል ደቂቃ ነው? አይ ችግር የለውም አሰማቸው። የማን ድምፅ ነው? የዛ ላይብ ላይ የነበረች ለሁለት ዓመት ያክል የሰራችና በጣም በመናፍስ ተያይዛ ከዛ አምልጣ የወጣች ልጅ ናት ና